በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የመስኖ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ የምትገኘውን ምስራቀ ፀሐይ ቅድስት ኪዳነ ምሕረት እና ቅዱስ አማኑኤል ካቴድራል ግቢን ነው ዛሬ የማስጎበኛችሁ። ተከታተሉኝ፣ ብዙ ነገር ታገኙበታላችሁ። ስለዚህ ተከታተሉ። ጅግጅጋ ምስራቀ ፀሐይ ቅድስት ኪዳነ ምሕረት እና ቅዱስ አማኑኤል ካቴድራል ግቢ ውስጥ በስተ ሰሜን በኩል የተጀመሩ ፕሮጀክቶች እናሳያችኋለሁ። ተከታተሉ። እሺ፣ ይሄ ከስር የምትመለከቱት የመዋለ ሕጻናት ትምህርት ቤት ነው። ያ ትምህርት ቤት ተሰርቶ አቡነ ጎርጎሪዎስ የትምህርት ተቋም በኪራይ ወስዶ አሁን ስራ እየሰራበት ይገኛል። ከዚያ ቀጥሎ የምናገኘው ደግሞ ክሊኒክ ይሆናል። ይሄ ገና ወደፊት በቅር ላይ ያለ ነው፣ ያልተገነባ ነው ማለት ነው የክሊኒኩ የምትመለከቱት ንድፈ ሀሳቡ ይሄንን ይመስላል። ይሄው ከስር ጽሑፉን ማንበብ ትችላላችሁ። ሁለተኛው ፕሮጀክት ይሄ ነው። ሶስተኛው ፕሮጀክት ደግሞ የመደበኛ ትምህርት ቤት አንደኛ ክፍል እስከ 12ኛ ክፍል ያለውን የሚያጠቃልል ነው። ስለዚህ የምትመለከቱት የሱ ዲዛይን ነው ማለት ነው። ቅድም ከነገርኳችሁ ውስጥ የተሰራው የመዋለ ህጻናቱ ትምህርት ቤት ነው። ሌሎቹ የክሊኒኩና ከ1 እስከ 12 ያለው የሚቀር ይሆናል። ሌሎቹም የግቢ ውስጥ ያሉትን ደግሞ አሳያችኋለሁ። ተከተሉ። ካሳየኋችሁ ንድፈ ሀሳብ ውስጥ የተሰራው የመዋለ ህፃናት ትምህርት ቤቱ ከጀርባ ስትመለከቱት ይህንን ይመስላል። በውጭ በኩል ያሳየኋችሁ የአቡነ ጎርጎርዮስ ትምህርት ቤት በውስጥ በኩል ይሄንን ይመስላል። እዚህ ጋር የምትመለከቱት የልጆች መጫወቻ አለ። ይሄው ግቢው ደግሞ እንደዚህ ያው ፊኖ ተሞልቷል። ይሄ አስፋልት ቢሆን ልጆች ሲወድቁ ስለሚጎዱ ተብሎ ፊኖ ተሞልቷል። ክላሶቹ በጣም ጽድት ተብለው ነው የተሰሩት። እንደዚህ እንደምትመለከቱት ነው። በዚህ በኩል ወሮቹ ተዘርዝረዋል ማለት ነው። እዚህ ጋር ቀናቶች አሉ። በጣም ልዩ ልዩ የሚያስተምሩ ነገሮች አሉ። ዩኒፎርማቸው ደግሞ በጣም ነው የሚያምሩ ልጆቹ። አካባቢ ያላችሁ ምዕመናን ልጆቻችሁን እያመጣችሁ አስተምሩ እንላለን። ይህ ወደፊት የምትመለከቱ ደግሞ እንዳለ ግቢው ነው። እዛ አካባቢ ጸበል ቤቱ ይታያል። ምናልባት ከግቢ ጉባኤ የተመረቃችሁ ወንድሞችና እህቶቼ እዛ አካባቢ እነዚህን ዛፎች መቼም ታስታውሳላችሁ፣ ተስፋ አረጋለሁ። አሁን ያው የግቢ ጉባኤ አዳራሽ ስለተሰራ ግቢ ላይ ነው አገልግሎት ያለ እዛ። የኛ ጊዜ ግን ሸራን ጥፈን እዚህ ዛፍ ስር ነው ብዙ እውቀት የቀሰምንባት። ይሄንን እያስታወሳችሁ ግቢውን ደግሞ እንደዚህ እያየን እንሄዳለን ማለት ነው። እንግዲህ ዋናው ትምህርት ቤቱ ይሰራበታል ተብሎ የታሰበው ቦታ ደግሞ ይሄ ነው። የስከዛ ኮርና ድረስ ከአንደኛ እስከ 12ኛ ክፍል ትምህርት ቤት ይሰራበታል ተብሎ የታሰበው ቦታ ነው። እንደምታውቁት በጣም የሚያምር በጣም ሰፊ ቦታ ነው። እንግዲህ እዚህ ላይ ልጆቻችን ከኬጂ ጀምረው እስከ 12ኛ ክፍል ድረስ እዚሁ ይማራሉ ማለት ነው። እንግዲህ ይህንን ትምህርት ቤት ለመገንባት ደግሞ የምትመለከቱት አሁን ቀጣይ የምናየው ግንባታ ሲሰራ የወጣው አፈር ነው። አፈሩ ወደ ውጭ ከሚሄድ የግቢው ትንሽ ዝቅ ያለ ስለሆነ ውሃው እንዳይጠራቀም አፈሩ እዚህ ቢሆን ጥሩ ነው ተብሎ ነው ይሄ አፈር የሆነው። ከዚህ ከጅግጅጋ ተመረቃችሁ በጅግጅጋ አካባቢ የምትኖሩ የግቢው ጉባኤ ፍሬዎች፣ እንግዲህ የጅግጅጋ ወረዳ ማዕከል ጽሕፈት ቤት ይሄን ትመስላለች። ስለዚህ ይሄ መቀየር አለበት ይሄ ጽፈት ቤት መቀየር አለበት ብዬ ያነሳሁበት ሐሳብ፣ ዋናው ምክንያቴ አንደኛ ከኋላ ውሃ ሲኖር በጣም ያፈሳል እና አሁን ከታች ክፍት ያደረግነው ውሃ ስለሚመጣ ውሃው እንዲያስወጣ ብለን ነው። እና ውስጥ ላይ ቋሚ ንብረቶችን ለማስቀመጥ በጣም ተቸግረን ያለን የመዝሙር ክፍል አልባሳትን፣ እንዲሁም ደግሞ መረጃ የምናስቀምጥባቸው ሸልፎች አሉ። እነዚህም ሁሉ ለማድረግ በጣም አስቸጋሪ ስለሆነ ቆርቆሮ መሆኑ ብቻ ሳይሆን ውስጥ ላይ እነዚህ ችግሮች ስላሉ ገና ብዙ ስራ እንሰራለን፣ ብዙ አገልግሎት እናገለግላለን ብለን የተነሳን ሰዎች ይህንን ጽሕፈት ቤት ቀይረን በብሎኬት አድርገን ደህና ነገር መስራት ይጠበቅብናል። ስለዚህ ሀገረ ስብከቱም ማዕከሉም እንዲሁም ደግሞ ወረዳ ማዕከሉ በይበልጥም ደግሞ በዚህ በግቢ ያለው ሰበካ ጉባኤ ይህንን ችግር ተረድቶ የቦታውን ሁኔታ ቢያመቻችና አባላትም ደግሞ ጠንክሮ ቢሰራ ይሄንን ያው ለጋራ አገልግሎት ስለሆነ ይሄንን ተረዳተን ብንቀይር የሚል ሀሳብ አለኝ። ቀጣይ ወደ የምትመለከቱት ገና ይቀረዋል። ይሄ 2017 ዓመተ ምህረት አንዳንድ ወንድሞችን ጠይቀን ውስጡ የተወሰነ ጅብሰም ተቀብቷል። እሱን ገብተን አሳያችኋለሁ። ውጪው ግን እንደምትመለከቱት ገና ይቀረዋል። ቀለም መቀባት አለበት። መስተዋቶቹ በደንብ መገጠም አለባቸው። ይሄ አካባቢ ደግሞ እንደምታዩት የመሰረቱ የተወሰነ ስራ ያስፈልገዋልእና እነዚህን ሁሉ ስራዎች ለመስራት ከአሁን ቀደም ተመርቃችሁ የወጣችሁ የግቢ ጉባኤ አባላት ይሄንን ለእናንተ አደራ ማለት ነው የምፈልገው። እስኪ ውስጡ ግን ባለፈው ገንዘባችሁን ሰጣችሁ ተሳትፋችሁ የነበራችሁ ወንድሞችና እህቶች ላይ ልጆች የሚሞሉት ስለ ተከሙነው ጸበል ቤቱ ነው እንደምና እንደምናየው ነው ያው እኛ ተማሪ በነበርን ሰዓት እንደዚህ አልነበረም። አሁን በአዲስ ተሰርቶ ነው የተለያዩ አትክልቶች አሉ። እዚህ ጋር የምታዩቸው አባታችን አፈ መምህር ባገብረ ሚካኤል የተከሏቸው አትክልቶች ናቸው እነዚህ። ከዛ ከታች አካባቢ እንደዚሁ ጎመን፣ የተለያዩ አትክልቶች አሉ። ጸበል ቤቱ ይህንን ይመስላል ማለት ነው። ቀጣይ ደግሞ እንዲሁ ግቢውን እንዞራለን። ያውቁ በነገራችን ላይ የድሮ አባቶች መጻኢውን ቀን ቀድመው ያስቡት ነበረ እና የሚሰሯቸው ስራዎች በሙሉ ዘመን ተሻጋሪዎች ነበሩ። እዚያ ደግሞ አንዱ ማሳያው ይሄ ግቢ ነው። ጅግጅጋ በደንብ ባላደገችበት ወቅት ቀጣይ ህዝብ ይበዛል፣ በዚህ የሚገለገል ምዕመን ይመጣል ብለው ይህንን ግቢ እንደዚህ በስፋት ይዘው ዛሬ ላይ ላለው አገልግሎት እንድንጠቀመው ያደረጉን የበፊት አባቶች ናቸው። እውነት ለመናገርና እስኪ እንዲህ የዛሬውም ትውልድ ከበፊቶቹ አባቶች ሀሳብ ቢወስድ ነገን ማሰብ ፊውቸሪቲን ማሰብ ለነገ ትውልድ ማሰብን ከአባቶቻችን ልንማር ይገባል። እውነት ለመናገር እንግዲህ የኪዳንብረት ግቢ ይህንን ነው የሚመስለው። ሲጠጋያል እያንዳንዱን ነገር እናያለን። እንደምት እንደምትመለከቱ በጣም ሰፊ ነው። እንቀጥላለን ጉብኝታችን ያው እነዚህ ከኮንክሪት የተሰሩ መቀመጫዎች ናቸው። የሰርክ ጉባኤ ሲኖር እዚህ ላይ ተቀምጦ ሰው ይታደማል ማለት ነው። ይሄ የወንዶች አንቀጽ ነው፣ እስከዚያ ጋር ድረስ አለ። በዛ በኩል የምትመለከቱት ደግሞ ሴቶች መግቢያ በኩል ያለው ነው። ቤተ ክርስቲያኑ ፊት ለፊቱ ይህንን ይመስላል። የኪዳነ ምሕረት ነው። ለመናገር በጣም የሚያምር ነው። በዚህኛው በኩል ደግሞ ስትመለከቱት እንግዲህ ወንዶቹ መግቢያ በኩል ይሄንን ነው የሚመስለው። ተመልከቱት። እዚያ አካባቢ የሀገረ ስብከቱ አዳራሽ አለ እንደዚህ ያል እንቀጥላለን ማለት ነው። አሳያችኋለሁ። ተከተሉ። ቅድም የገለጽኩላችሁ መጀመሪያ አካባቢ በስተ ሰሜን በኩል ሊሰራ የታሰበውን ፕሮጀክት ነበረ። አሁን ደግሞ በደቡብ በኩል ሊሰራ የታሰበው ፕሮጀክት ምን ይመስላል የሚለውን ከዚህ ንድፈ ሀሳብ ላይ ማየት ትችላላችሁ። ይሄው ከላይ እንደምታነቡት በምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል መንበረ ጵጵስና ሰበካ መንፈሳዊ አስተዳደር ጽህፈት ቤት አዲስ የሚሰራው ሁለገብ ህንጻ ይሄን ይመስላል። ባለ ሶስት ወለል ህንጻ ነው የሚሰራው። እንግዲህ በውስጥ በኩል ለምን ምን ለምን እንደሚያገለግል ከዚህ ጋር መረዳት ትችላላችሁ። መምህራንና ዘማሪያን ማረፊያ አገልግሎት ይሰጣል። ማስቀደሻ አገልግሎት ይሰጣል። ለሱባኤ ማረፊያ አገልግሎት ይሰጣል የስግደት አገልግሎት ለጉባኤ መከታተያ ይሆናል። እንግዲህ በአባታችን በብፁዕ አቡነ ኤልሳ አማካኝነት እየተሰራ ያለ ፕሮጀክት ነው ማለት ነው። ከውጭ በኩል ባለው ሳይት ደግሞ ለባንክ አገልግሎት፣ ለካፌ አገልግሎት፣ ለተለያዩ የንግድ ሱቆች አገልግሎት እና ለተለያዩ ቢሮ አገልግሎቶች የሚውል ነው። አጠቃላይ ተሰርቶ ሲያልቅ መግቢያ በሩ ይሄንን ይመስላል ማለት ነው።

ሰዎቹ እዛ ጋር ያሳዩአችሁ ንድፈ ሀሳብ ምን ላይ ነው ያለው የሚለውን ደግሞ እንመልከተው። ከዚህ ጋር ይጀምራል፣ እዚህ ጋር ጀምራችሁ እስከዛ ጫፍ ድረስ ከዚህ ቀደም የተሰራ ቤት ነበረበት። እነዛ ቤቶች ተከራይተው ነበረ ለቤተክርስቲያኑ ገቢ የሚያስገኙት። አሁን ግን ያው ኮሪደር በመሰራቱ ምክንያት እነዛ ቤቶች ሙሉ ለሙሉ ስለፈረሱ እነዛን ቤቶች ለመተካት ነው አሁን እየተሰራ ያለው። ባለ ሶስት ወለል ህንጻ ነው የሚሰራው ከዚህ ጋር ጀምሮ እዛ ጫፍ ድረስ ነው የሚሰራው ማለት ነው። ስለዚህ ይሄ ስራ ምን ላይ ደርሷል የሚለውን ነው ዛሬ የምናየው። እንግዲህ ይህንን ስራ እያያችሁ እናንተም በምችሉት አቅም ሁሉ የምትደግፉ ነው እዙ አጋጣሚ ጥሬን ማስተላልፈው በጣም በሚያምር ሁኔታ ነው የተሰራው። ይሄ አሁን ተጠቅጥቆ እዚህ ደረጃ ደርሷል። የጅግጅጋ ምእመናን በጣም የሚገርሙ ምእመናን ናቸው። በቃ በጣም የሚገርሙ ሰጥተው ሰጥተው የማያልቅባቸው ቤተክርስቲያን፣ እራሷን እንድትችል ያላቸውን ሁሉ ጥረት የሚያደርጉ ሁል ጊዜ በገንዘባቸው፣ በጉልበታቸው፣ በእውቀታቸው ቤተክርስቲያንን የሚያገለግሏት ምእመናን ናቸው ያሉት። ይሄ መውጫ በሩ ነው። በዚህ በመውጫ በሩ ልውጣና እስኪ በኮሪደር የተነሱት ቤቶች ምን እንደሚመስሉ ደግሞ አሳያችኋለሁ ማለት ነው ው እስከዛኛው ጥግ ድረስ እነዚህ በሙሉ ቤቶች የነበሩበት ነው። ስለዚህ በዚህ በኮሪደሩ ምክንያት ስለፈረሰ ነው አሁን ይህን ስራ እየተሰራ ያለው ማለት ነው። ስለዚህ በዚህ በኮሪደር ምክንያት የፈረሰው ቤት ያው መንግስትም የተወሰነ ካሳ ሰጥቷል በእርግጥ በዋናነት ግን ምዕመኑ በጣም ለጋስ ምዕመን ስለሆነ ይህንን ስራ ቆርጠን መስራት አለብን ይህ ስራ ተሰርቶ ካለቀ ቀጣይ ቤተ ክርስቲያኒቷ አይደለም ከሌላ ሰው ልትጠይቅ እሷ ራሱ ለሌሎች ልታግዝ ትችላለች በሚል ሀሳብ ነው ይህንን ስራ እየተሰራ ያለው በዚህ ያው ብፁዕ አባታችን አቡነ ኤልሳም ትልቅ ስራ እየሰሩ ያሉ አባት ናቸው ከዛ ስር ያሉት ደግሞ ሰባት የልማት ኮሚቴዎች ናቸው ያሉት። እነዚያ ሰባት የልማት ኮሚቴዎች በጣም ጠንክረው ነው የሚሰሩት። ብዙ ጊዜ እዚህ ሌላ ስራቸውን ትተው እዚህም የሚውሉበት ቀን አለ። እውነት ለመናገር ያንን ሁሉ እያደረጉ ነው። እንግዲህ ይህ ስራ እዚህ ደረጃ የደረሰው ቅድም በውጭ እንዳሳየኋችሁ በአንድ በኩል ያለቀው ይኸው እስከዛ ድረስ ይቀጥላል። በውጭ በኩል አረንጓዴውን ቆርቆሮ ስላያችሁት ትርዝመቱ በዛ ትረዱታላችሁ ብዬ አስባለሁ። ይሄው እንደዚህ ነው ገና ጠርዝ ላይ አልደረስኩም። በነገራችን ላይ ቅድም ያያችሁት ንድፈ ሐሳብ እዚህ ላይ ነው የሚውለው እንግዲህ ይሄ ከዚህ ጀምራችሁ እስከዛ ቅድም እስካሳችኋችሁ ያችሁ እዛ የበሩ አስታያችኋለች አይደለም እዚህ ጋር ይቺ ቅድም እዛ ጋር ያሳየኋችሁ። እንግዲህ ከዚህ ጀምሮ እስከዚያ ድረስ ያለው በዚህ ስራ ነው ያለው ማለት ነው። እዚህ በአንድ በኩል ያለው የፉቲንግ ኮለኑ ተሰርቶ የውሃ ልክ ግንባታው ተገንብቶ ከዚህኛው ያለው ውስጥ የሚሰራ እየጠበቀ ነው ማለት ነው። እዛ ጫፍ ላይ በዚህኛው ሳይድ ያለው መሰራት ጀምሯል። እንግዲህ አጠቃላይ ስራው ይሄንን ይመስላል። ከዚህ ቀጥሎ ግን ሀገረ ስብከቱም እዚሁ ጋር ሁለ ገብ ሕንጻ ለመስራት ጀምሯል። ይኸው ይኸው ቅድም እዛ ጫፍ ብዬ ያሳየኋችሁ ጫፍ ይሄ ነው። የሀገረ ስብከቱ ሁለ ገብ ሕንጻ የሚያርፍበት የመጨረሻው የቦታው ኮርነር ማለት ነው። ከተማው እንደዚህ ይታያል። ከዚህ ይኸው የሀገረ ስብከታችን የሁለገብ ህንፃ ግንባታ ደግሞ ይህንን ይመስላል። ፋውንዴሽኑ አልቆ አሁን ከዚህ በኋላ የግራውንድ ስራ ነው የሚቀጥለው ማለት ነው። ግራውንድ ስራው ካለቀ በኋላ ነው እንግዲህ ጂ ዋን ጂ ቱ እያልን የምንሄደው ወለል አንድ ወለል ሁለት የሚባለው እንግዲህ ከዚህ ስራ በኋላ ነው። ያው ባለሙያዎች ተደርብታላችሁ የናሳ አሁን የብረት ስራ የተለያዩ ፎርም ወርክ ስራዎች እየተሰሩ ነው ያሉት። ሀገረ ስብከቱ ሁለ ሁለገብ ህንፃና የካቴድራሉ ሁለገብ ህንፃ እንደዚህ ይገጥማል ማለት ነው። እና ኪዳነ ምሕረት ግቢ ተአምር እየተሰራ ነው ያልኳችሁ ከዚህ ተነስቼ ነው። ስለዚህ ከዚህ ምን እንማራለን የሚለውን ነገር መነጋገር ጥሩ ነው። ሌላ አካባቢ ያላችሁ ቤተክርስቲያን ላይ በኃላፊነት ደረጃ ያላችሁ አባቶች እንደዚህ ያሉ ስራዎችን ብታሰሩ ምክንያቱም ቤተክርስቲያን እየለመነች መኖር የለባትም። በኢኮኖሚ ራሷን መቻል አለባት። ስለዚህ ራሷን የምትችለው ደግሞ እንደዚህ ያሉ ትልልቅ ስራዎች ተሰርተው በኪራይ የሚሆን በተለያየ ገቢ ማመንጨት ሲቻል ነው። ጥላ እየዘቀዘቁ ሁሉ ግዜ መለመን በኦርቶዶክስ የሚመጥናት አይደለም ሁሉ ግዜ ልመና አይመጥነን። ስለዚ ስለዚህ አንድ ጊዜ ዋጋ ከፍለን ስራ ሰርተን ቤተ ክርስቲያን በገቢ እራሷን መቻል አለባት የሚለው በጣም አሳማኝ ሁኔታ ነው። ስለዚህ በሌላ በሌላ ጋ ያለን ምዕመናንም አባቶችም ጭምር ነገን እያሰብን የነገው ትውልድ የሚማርበት የነገ ትውልድ ከልመና የሚወጣበትን ስራዎች እንደዚህ ጠንክረን ወገባችንን ታጥቀን መስራት መቻል አለብን የሚለውን እንደው በልጅነት አንደበቴ መናገር እፈልጋለሁ። ሌላው ደግሞ ከዚሁ ጋር ተያይዞ የምንመለከተው እዚሁ ጋር የባህረ ጥምቀቱ እዚ ጋ ነው ያለው። ጥምቀት ጅግጅጋ ላይ በጣም በልዩ ሁኔታ ነው የሚከበረው። በሁሉም አካባቢ ያሉት ኦርቶዶክሳውያን ተሰብስበው ጥምቀትን እዚህ ነው የሚያከብሩት። በቃ አይረሴ የሆነ መርሃ ግብር ነው የሚካሄድበት። እዚህ እንግዲህ እንደምትመለከቱት በርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ማቴዎስ ሶስት 3 17 ላይ የተገለጸው ኃይለ ቃል ማለት ነው። እዚህ ጋ ነው ባህረ ጥምቀቱ ያለው። እዚህ ጋ የምትመለከቱት በሸራ የተሸፈነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በፈለገ ዮርዳኖስ ሲጠመቅ የሚያሳይ ስዕል ነው። ምናልባት ይሄው ተሸፍኗል፣ ፀሐይና እንትን የተለያየ ነገር እንዳይለው ማለት ነው። እንግዲህ ግቢው እንደምትመለከቱት ይሄ ነው። እዛ አካባቢ አትክልት ቤቱ አለ። ከብዙ በጥቂቱ የምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል ግቢ ይህንን ይመስላል። በጣም ሊበረታታ የሚገባው በሌላ አካባቢም ያላችሁ አባቶችና እንዲሁም ደግሞ ኦርቶዶክሳዊ ምእመናን በሙሉ እንዲህ ያሉ ስራዎችን አጠናክረን ብንሰራ ለቀጣይ ትውልድም ጥሩ ነገር ትተን ብናልፍ መልካም ነው እላለሁ። ለነበረን ሰዓት ሁሉ የአምላካችን ያለው እግዚአብሔር ስሙ የተመሰገነ ይሁን። መልካም ጊዜ ይሁንላችሁ። እንግዲህ በዚህ ስር የካቴድራሉን አካውንት አስቀምጣለሁ። በማንኛውም ማዕዘን ያላችሁ ቤተክርስቲያኑ የጀመረውን ስራ እንዲፈጽም ማገዝ የምትፈልጉ ሁሉ ከታች በተቀመጠው አካውንት፣ የካቴድራሉ አካውንት ነው፣ መላክና ማገዝ ትችላላችሁ ብላለሁ። አመሰግናለሁ።